ጤና ይስጥልን የፈጠነ ሚዲያ ቤተሰቦች እንደምናላችሁ ፈጠነ ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ የሰዓቱን መረጃዎች ይዘን ቀርበናል ተከታተሉን በደቡብ ወሎ ዞን መካነ ሰላም ከተማ በመስጊድ የተፈጸመው ጥቃት ሙስሊሙንና ክርስቲያን ማህበረሰቡን እንዳያከፋፍል ስጋት መኖሩ ተገለጸ። በመረጃ ሰዓታችን እንመለከተዋለን። ኤርትራ ኢትዮጵያን አስጠነቀቀች። የሀገርነት እውቅና አነሳለሁ ብትል በቢሊዮን ዶላር የሚቆጠር እዳ ውስጥ ትገባለች ስትልም ዝታለች ነው የተባለው። በዝርዝር እንመለከተዋለን። ኢትዮጵያዊው ዶክተር በአሜሪካ ተገደለ። በመረጃ ሰዓታችን አካተኗል። ትሰሙታላችሁ በደቡብ ወሎ ዞን መካነ ሰላም ከተማ በመስጊድ የተፈጸመው ጥቃት ሙስሊሙንና ክርስቲያን ማህበረሰቡን እንዳያከፋፍል ስጋት መኖሩ ተገለጸ። መካነ ሰላም ከተማ መስከረም 23 2018 ዓ ም በመስጅድ ኑር በኢሻ ሰላት ወቅት ወደ መስጅድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ የሃይማኖት መሪዎች ላይ ተፈጸመ የተባለው ጥቃት የሃይማኖት ግጭት እንዲነሳ ለሚፈልጉ አካላት ምቹ ሁኔታ እንዳይፈጥር ስጋት እንዳለ ነው የተነገረው። ጥቃቱ ተፈጸመ ከተባለበት ጊዜ አንስቶ ክርስቲያን ታጣቂዎች ጥቃት ፈ ፈጸሙ በማለት ተቃውሟቸውን የሚያሰሙ ስለመኖራቸውና ይህም ሃይማኖታዊ መልክ ለማስያዝ ጥረት ማድረግን የሚያሳይ በመሆኑ ጉዳዩን በጥንቃቄ ማየት እንደሚያስፈልግ ነው የተነገረም። የእምነት ተቋማት የተከበሩ ቦታዎች በመሆናቸውም ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውምና ሊወገዝ ይገባልም ተብሏል። ይህ በእንዲህ እንዳለ መካነ ሰላም ከተገደሉት አራት ሰዎች ውስጥ አንዱ ሀምሳ አለቃ ቃሲም ዳኛ የሚባል የብልጽግና ሰላምና ደህንነት ጽህፈት ቤት ኃላፊ የነበረም፣ አንደኛው ደግሞ የታጠቀ የጥበቃ ሰራተኛ መሆኑ የተነገረ ሲሆን ለመገደላቸው ምክንያት በፖለቲካዊ ያላቸው ተሳትፎ ሊሆን እንደሚችል እየተነገረ ይገኛል። ቢሆንም መስጊድ ድረስ ዘልቆ መግደል የሃይማኖት ተቋሙን ልዕልና መተላለፍና ክብር አለመስጠትን የሚያመላክት ነው የሚሉ አስተያየቶችም ተሰጥተውበታል። ከዚህ ጋር ተያይዞ ገዳዮቹ የክርስቲያን ታጣቂዎች ናቸው በማለት ጉዳዩን ሃይማኖታዊ መልክ ለማስያዝና በሁለቱ ሃይማኖቶች መካከል ግጭት ለማስነሳት ጥረት የሚያደርጉ አካላት መኖራቸውም ተነግሯል። በመካነ ሰላም የተፈጸመውን ግድያ ማውገዝ እና ወንጀለኞችን ለህግ ማቅረብ ሲገባም ገዳዮቹ እነንትና ናቸው በማለት ሌላ ግጭት ለመቀስቀስ ጥረት ማድረግ አያስፈልግም የሚሉ አስተያየቶችም እየተሰነዘሩ ይገኛሉ። ኤርትራ፣ ኢትዮጵያን አስጠነቀቀች የሀገርነት እውቅና አነሳለሁ ብትል በቢሊዮን ዶላር የሚቆጠር እዳ ውስጥ ትገባለች ስትል ምዝታለች። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት፣ ኢትዮጵያ ኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራት ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎም የኤርትራን አመራሮች ክፉኛ አበሳጭቷል ተብሏል። የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ነፃነታችንን ከኢትዮጵያ በስጦታ አልተረከብንም ኢትዮጵያ አሸንፈን ያገኘነው ነው ሲሉ ተናግረዋል። የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ሲሉ ተናግረዋል። ይህ በእንዲህ እንዳለ የኤርትራ መንግስት የአውሮፓ ህብረትና ሌሎች የውጭም ሀገራት አምባሳደር የነበሩት አምባሳደር አንደ ብርሃን በአንድ ቃለ ምልልሳቸው አሰብ የኢትዮጵያ ሆኖ አያውቅም፣ አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር ማለታቸው ተሰምቷል። ሲቀጥሉም ከወደቡ በጥቂት ኪሎ ሜትር ርቀት ላይ ስላለህ መብት አለህ ማለት አይደለም፣ ይህንን የሚገልጽ ህግም የለም። ነገር ግን ጠቅላይ ሚኒስትር አብይ አህመድ ስለ አሰብ ወደብ የተሳሳተ አረዳድ አላቸው ሲሉ ወርፈዋል። የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊቶቻቸው አመራሮችና መኮንኖች የጦር ትንታኔ ሲሰጡ ታይተዋል ተብሏል። እንደዚህ አይነት የመልስ ምቶችና እንቅስቃሴዎች በሁለቱ ሀገራት መካከል የተፈጠረውን ፍጥጫ የበለጠ ያባብሳል ተብሎ እንደሚታሰብም አስተያየቶች እየተሰጡ ይገኛሉ። ኢትዮጵያዊ የሕክምና ዶክተር በሀገር አሜሪካ በጥይት ተገደሉ። ሃርቫርድ ዩኒቨርሲቲ ምሩቅ ኢትዮጵያዊ በሀገር አሜሪካ በሙያው ስፔሻሊስት ሐኪም በመሆን ሬዚደንት ሐኪም ሆኖ ሲሰራ የነበረው ዶክተር ዳራራ ቢዲሶ ቦሮጄ በጥይት ተመትቶ ህይወቱ አለፈም። ዶክተር ደራራ ቢዲሶ ተስፋ የተጣለበትና ለወገን በጎ አስተዋጽኦ ለማድረግ ሲዘጋጅ የነበረ ቢሆንም ባልታወቁ ግለሰቦች በተተኮሰበት ጥይት በድንገት ከዚህ ዓለም በሞት ተለይቷል። ዶክተር ደራራ በቅርቡ የልዩ ባለሙያነት ትምህርቱን አጠናቆም በስራ ላይ ያለ ነበር። ይህ አሰቃቂ ድርጊት የተፈጸመበት በአሜሪካ በሚከፈትባቸው ተኩስ በተለያዩ ጊዜያት ኢትዮጵያውያንን ጨምሮ በርካታ ሰዎች ተገለዋል። እንደዚህ አይነት ጥቃቶች ከጊዜ ጊዜ እየጨመረ የመጣ ሲሆን፣ ሰዎች በስጋት እንደሚንቀሳቀሱ ነው እየተነገረ የሚገኙም

ደቡብ አፍሪካ ለአባቶች ከእናቶች እኩል የወሊድ እረፍት መፍቀዷ እያነጋገረ ነው። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ሁሉም ወላጆች እኩል የወሊድ እረፍት እንዲኖራቸው ወስኗል። በሀገሪቱ የቀድሞው ህግ እናቶች የአራት ወር የወሊድ ፈቃድ ያላቸው ሲሆን አባቶች ደግሞ አስር ቀናት ብቻ ይሰጣቸው ነበር። የአገሪቱ ህገ መንግስታዊ ፍርድ ቤት ባሳለፈው ውሳኔም ህጉን ይህ ህገ መንግስታዊ ያለው ሲሆን ለአባቶች አድሏዊ ነው ብሏል። በመሆኑም ፍርድ ቤቱ ሁለቱም ወላጆች እንዲፈቀድላቸው የሚጠቀሙበት እኩል የወሊድ እረፍት እንዲያገኙ በይኗል። ጉዳዩ በብቸኝነት በሴቶች ላይ የሚጣለውን ማህበረሰባዊ ጫና ፍትሐዊ ለማድረግ በወጠኑ በሁለት ጥንዶች በጾታ እኩልነት ኮሚሽንና በሌሎችም ወደ ፍርድ ቤት የቀረበ ሲሆን የወላጅነት ኃላፊነት የጋራ መሆኑን አጽንዖት ሰጥተዋል ሲል የዘገበው ቢቢሲ ነው። የተወደዳቸው የፈጠነ ሚዲያ ቤተሰቦች የዛሬው የፈጠነ ሚዲያ መረጃ ይህንን ይመስል ነበረ። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በሌላ መረጃ ተመልሰን እንመጣለን። ሰላም